ነገሮቹ እንደ ቀጠሉ ናቸው። የሩታ መኪና አሁንም ማነጋገሪያ ሆናለች። ታዲያ ሀይሚዬ መልእክቷ ምንድን ነው? ለአፋችሁ መፀዳጃ ቤት አዘጋጁለት እኛ ላይ አትጸዳዱ፣ ቂጥ አፍ ሁላ ብላለች። እንግዲህ በጣም ዝምተኛ ሰው ሲናገር የሚናገረውን አያቅም እላቸዋለሁ። ሀይሚዬ እንደዚህ አይነት ተናጋሪ አልነበረችም። እንዲሁም ጦርነቱ ተከፍቷል። ለምን ለሀይሚ መኪና አልገዛህም ብለው ብሩኬን መኪና መግዛት በግ እንደ መግዛት መሰላቸው ወይ ስትል አቶ ዙዙዬ ተናግራለች ማለት ነው። በጣም ትክክል ብለሻል። የሩታ መኪና ከሰዋይን ያውጣሽ እላለሁ ሩታ የ በጣም ተቀናቃኒ እየገጠማት ነው። ታዲያ ሀይሚዬ ዛሬ በጣም ክፍት ብሏት ነው የመጣችው። ብሩኬ እንዴት ለሀይሚ አንድ አራት እግር እንኳን የሆነች መኪና እንዴት አይገዛላትም በማለት አንዳንድ የቲክታክ እወደድ ባይ ሲያጨበጭቡ መስማታችን ውሏል አድሯል። እንግዲህ እየሰነባበተም ነው ቤተሰብዬ። ታዲያ አብርሃም መኪና ብቻ ሳይሆን ወርቅም እንዲሁም ጎልድም ብሏል። ይሄንን ላስታውሳችሁ ብዬ ነው። ገና ብዙ ነገሮችም አሉ። ስለዚህ ሀይሚዬ በጣም ነው ያሳዘነችኝ። አይዞሽ ሀይሚዬ።